በሀያ አምስት ዓመት የማግባት የምፈልገው ብለሽ ነበር። እሱ ነገር አልተቀየርም። አሁንም በሀያ አምስት ነው የምፈልግ። እውነት እናት ማርያምን ስታምቅ እኔ እነግራቸዋለሁ። እንዴ ምሳ ጋብዘኝ ብዬ እግዚአብሔርን፣ ዛሬ አንተ ነህ ጋባዥ ብዬ ሶስት ጊዜ አስከፍየዋል። ቅቅል አንድ ጊዜ ቅቅል በልቻለሁ። አንድ ጊዜ ደግሞ ሚስቶ ምናምን በልቻለሁ አንዴ ደግሞ ጥብስ ነው እና ክትፎ ነው እንደዛ በልቻለሁ። የሂሳብ ስል ተከፍሏል ተከፍሏል። ልክ ነው። ገዳም መግባት አለብኝ ወደ ፈጣሪ መመለስ አለብኝ። ልክ ነው። ወደ ፈጣሪ መተው ማለት ደግሞ ልጅነቴን አልኖርም፣ ላይፌን አልኖርም። አልዘን እነዚህ ጉቺና ቤታ የሚባሉ ሴቶች በጣም ይገርሙኛላ። ናቁሽ፣ አንቺን ንቀውሽ መልስ አንሰጥም አሉሽ። ላይክ አጠገብ ሰዎች ቢሆኑ እንዴት እንደማደርጋቸው ይ ቴሌግራም ላይ ትጠቀማላለን። ኦኬ ቴሌግራም ላይ ማናት እሷ? ቴሌግራም ላይ ያለችዋ ሴትዮ ይላኩልክ አሁን ልክ ይላል አለው ቼክ አርገው ቢቢያንዲ ፈልግ ነው

ምን ልበል አባቴ ሌላ ቻት እያደረገ ከሆነ እኮ ብዬሽ ነው። እሱ ሥራ ማለት ነው። እሱ ስልክ እንዳይሰጠኝ አንቺ እንድታለጊልኝ የምፈልገው እኔ እውነት ማለት ነው። እችን ሴትዮ የውሸት አምጥተው እች አረንጓዴ የለበሰችው የማነ? አሁን እኔ ሰው መሳደብ አልፈልግም፣ ግን በቃ ተናድጄ ማዘር በክብር ይነፉ አልኳቸው። ገባሽ? ምን ላድርግ? የውሸት ሰው አምጥተው ምን አገባኝ እኔ እናቴ ላሉ እረግጣታለሁኝ። ግን እችን ሴትዮ እንድታፈላልጊልኝ ነው በቃ የምፈልገው ገባሽ? እንድታፈላልጊልኝ ከዚህ ሰው ወይ በውሸት እስከ መቼ ነው የሚሄዱት? ሀቢባ ገባሽ አይነው፣ ቅናት አለ፣ ምቀኝነት አለ። እኔ ላይብ ላይ ስገባ ሰው እንደሚይዝባችሁ አውቃለሁ፣ ሰው እንደማዝናና ሰው እኔ ጋ የፈለገ ልዕልት ቢመስሉ እንኳን እኔ ጋ መወዳደር አይችሉም። በቃ አትችሉም። ሰው ሰው የሚፈልገው የእናንተን ማማር፣ የእናንተን ሰውነት፣ የእናንተን መኳኳል፣ የእናንተን ማሽቃበጥ አይደለም። ልባችሁን፣ ሰው አቀባበላችሁን፣ ላይብ ላይ የምታደርጉትን የምታዝናኑትን ነገር ነው የሚያዩ። በጣም ነው የምትቀኑብኝ አስረግጬ የምነግራችሁ ይሄ ቅናት ነው፣ በሽታ ነው። የውሸት የሰው ስም ይሄን ያክል ማጥፋት፣ እኔ ድሮ አድርጌው ነበር፣ ሀቢባ በቃ ትቼው ነበር ገባሽ ግን እቺ ሴትዮ ሴትዮዋ ለምሳሌ ልጅ ይኖራታል፣ እናት ትሆናለች። የውሸት ማለት ነው ጤነኛ ሰው ልትሆን ትችላለች። ታመመች ተራበች እያሉ የሰው ሰው እያመጡ እየለጠፉ ከሚሆን እነዚህ ሰዎች መዋረድ አለባቸው። በቃ አቢባ ሊበቃ ይገባል። የውሸት እያመጡ ሰውን የሚሆነ እጅሉ ከሆነ እኔ ካልቆምኩ ለራሴ አቢባ ማን ነው የሚቆምልኝ? ኦፍኮርስ የሚወድኝ ሰዎች አሉ። የሚወድኝ ሰዎች አሉ። ለእኔ የሚቆሙ ሰዎች አሉ። ምናልባት ኤአይም ሰርተው ሊሆን ይችላል። አይዶ ነው አላውቅም። መድኃኒዓለም ነው የሚያውቀው። ገባሽ አሁን አሁን ላይ ኤአይ ነው ኤአይ ሰርቶ ሊሆን ይችላል። ግባሽ ቀና ጋውን ሀቢባ፣ እንጂ ሀቢባ የሆነ ነገር አምጥ አድርጌ በእናትሽ። አዎ ማምጣት ይቻላል ማምጣት ይቻላል። ይሄንን ይሄንን ባረንጓዴ እኔ ደግሞ የምፈልገው ባረንጓዴ ድብስ ያለችውን ኤአይ መሆኑን አጣሩልኝ። አንድ ሁለተኛ ነገር ሀቢባ ቪዲዮ እንድትሰሪልኝ እፈልጋለሁ። እቺ የተባለችው ሴትዮ መምጣት አለባት አለ። ሁለተኛ ነገር ደግሞ እቺ ነጭ ቀማልጋ ሄዳ የገባችዋ ሴትዮ ቤቴ ክፍት ነው ትምጣ እኔ ቤት እኔ ተበድያለሁ ብላለች አይደል ትምጣ እኔ ቤት እኔ ቤት አልመጣም ካለች ሀቢባ አንቺ እቤትሽን ክፈችልኝ ትምጣ ዘር ማንዘሬን ትጠይቂልኛለች ብላ ዝም ብሎ ነው አለ የተባለችው ሴትዮ እንግዲህ ካልፈረ በቪዲዮ አልመጣችም እስካሁን ጀግና ብትሆን የእውነት የተበደለች እናት ናና ቢሆን ኖሮ ትመጣ ነበር አንደኛ እምነትን እንትን ብላለች የውሸት በእምነት እንሄዳለች እኔ እናቴ ሙስሊም ናት ገባሽ ቲክቶክ ላይ የሚያውቁኝ ሰዎች ከሆነ አቢባ ከዚህ በት ምን አንቻው ይችላል። እናቴ አይኗ አይኗ ብቻ ነው የሚታየው፣ እንኳን አይደለም ሚቃም ነው የምትሉት፣ ምንድን ነበር ሚቃም ነው የምትለብሰው ማዘር የገባሽ። እጅዋን እንኳን ማለት ነው ጓንት ግራብ ነው የምታለው፣ እንኳን ፊቷ ሊታይ ማለት ነው። ሙስሊም አትል ያቃለም። ለነሱ ማሳመን የሄድም ርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት አቢባ። ለሌላ ጊዜም እንዲህ ገንዘብ እየተከፈለ ስንት ስንት ወንጀል ስትሰራ የነበረ ሴትዮና ማለት ነው እንግዲህ ትፈት ቪዲዮ ትክፈት ቪዲዮ ትክፈት። ጥያቄን የጠይቃታለሁ እንድትመልስልኝ እንፈልጋለን። የእውነት እናቴ ከሆነች በ የአባቴን ስም ታውቃለች፣ የአያቴ ስም ታውቃለች፣ የአክስቶቼ ልጆች አስራ አራት ዓመት 1 ብዙ ነገር ታውቃለች። ቤት ውስጥ ያለው አባቴን ስንተኛ ልጅ እንደሆነ ይህ ሁሉ ነገር መጠየቅ እንፈልገዋለን። ከዛ በኋላ

ክፋት ውስጥ የለኝም ሰውን ለማጥፋት። እንቅልፌ ቁጭ ብያ አጥቼ ማንም ሚስጦር ታውን ስለሷ ስለሷ ነው እንጂ እናቷ መጣች አሉት ማለት ነው ስለ ልጇ ፎቶ ስለ ባሏ ማህት ጉድ አቢባ አንቺ እንዲካረገች ብለ የጎረቤቷ ዘርዝር ያመጡት እኔ ያ ነገር ላይ አልገባም። ገባሻል? ያ ነገር ላይ አልገባም። ክርስቶስን አጥፋ ሰዎች የሚያስቡት ምን ተቀያለሽ፣ የሰውን ጉድ እናወጣለን ሲሉ የራሳቸውን የሚወጣ የማይመስላቸው ወዲያው ነው አንቺ አንቺ ላይ ከደረሰችማ ብለው ጎረቤቷ እንደዚህ እንደዚህ እንደዚህ ታሪኳን ሲዘረዝሩልኝ የነበሩት ማለት ነው። ለኔ ምንም የሚጠቅመኝ ነገር የለም። እኔ ግን እንደዚህ አይነት በውሸት ነገም ጠያቂ ጠያቂ መሆን አለባቸው በቃ ገባሻ? አይደለም ምንድን ነው? ማናቸው? ምንድን ነው የነሱ ፐርሰናል ኢንፎርሜሽን፣ የነሱ የቤተሰብ ጉዳይ፣ የግድ ጉዳይ፣ ጓዳቸው፣ ገበናቸው መጥቶልሽ አላወጣም ማለት ይሄ፣ የአንቺን ጫዋ ለተሳካለ እዚህ ነው መነጋገር ወደ ባለቤት ወደ ወደ

አሁን ያለው ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልድ አይደለም አይባል እኔ ተሰደኩኝ። እኔም እየ ተሰደኩኝ ሰው እየጠላሽ ለጥሽ አለ ዘረሽ እየ ተነጠቀ ማንነት እየ ተነጠቀ በመልክሽ እየ ተሰደኩኝ በሰውነት እየ ተሰደኩ ቤተሰቦች፣ አባት ያልቀረ፣ እህቶች ያልቀሩ ዘርማን ዘር እየ ተሰደበ እዚህ አሁን ያለው በለ ያለው እኔ ቤታ ማንንም ይሄን ማንንም በቀላል የሚያመጣው አይደለም። የሰው ፍቅር በቀላል ታመጫለም። ፎሎ በቀላል መታመጫለም። እይታ በቀላል መታመጫለም። ኢቨን ሰው ሰፖርት የሚያደርግሽ እጁ ዘርግቶ ጊፍት የሚሰጥሽ በቀላል አይደለም አ የሁሉ ጥሪ እዚህ ጋር መጥቼ ማንም በእኔ ሲፈምስ ቁጭ ብዬሽ አላይም ነው። ገባሻል። አቦ በቃ ቁጭ ብዬሽ አላይም ነው በቃ። ለ ለ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁሉ ጊዜ እኔ እምላቸው ምንድን ነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፈምስና ይዘውት ይጠጥላሉ ወይ ነው፣ ለህዝቡ ምንድን ነው የሚያቀርቡልን? ስምንት ሳሞኑ ቁጭ ብዬ እዚህ ጋር እኮ ሳወራ የኔ ነው አልኩኝ። ኤነርጂ የላቸውም ማለት ነው። ትንሽ አወሩና ወይ ታጣብ አንድ አበባ ብለው ቁጭ ነው ሲሉም ይሉ፣ ኤነርጂ የላቸውም። ያ ተሰጥቶ መሰጠት አለበት። በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም። በቃ ይሄንን ነው የምነግራችሁ። እኔ መለፍለፍሱ የማመለፍለፍሱ ይዞኝ አይደለም ማቦ ግን እዚህ ስትመጣው ድረስ ስሚሉ ላይ ስለተቀመጡ ድረስ ሰው ምንድን ነው የሚፈልገው? ሰው ምንድን ነው የሚያስደስተው? እነሱ ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም፣ ሰፖርት የሚያደርጉኝ ቁጭ ብሎ መልኬን እያዩ የሚቀመጡ ስለማዝናናቸው፣ ስለማረጋቸው ሁሉም እዚህ የሚመጡ ነው። ሌላ ምንም ነገር የለኝ እኮ ነው። ሌላ ምንም ነገር የለኝ ግን ሰው ቤታቸው ገብቶ ማለት ነው። አሁን አንቺ ለምሳሌ ቤትሽ ቤትሽን ከፍተሽ ሁለት ሰው ልታወዳድን ካመጣሽ ውድድር ማለት ነው። ቤታቸው ከፍተው ስለኔ ሰው ጥሩ ነገር ሲያወሩ ያብዳሉ። አንቺ ደሞ በጊፍት ሰዎችን እያስገባሽ ካልሸቀልኩ እያልሽ ነው በዚህ እድሜሽ እኮ አንቺ ተከብረሽ መኖር የሚገባሽ ቤተ ክርስቲያን ወይ ምናምን ነው እንጂ አልፈሽ ተርፈሽ ከልጆችሽ ጋር መተሽ በዚህ ልክ ወርደሽ ቤተሰብ እስከ ማምጣት እመኝም። በጣም ስለ ናቁሽ ነው እንጂ እነዚህ ልጆች መልስ ይመልሱልሽ ነበር፣ ይሰድቡሽ ነበር። ስፔሻሊ ቤታ ትሰድብሽ ነበረ። ግን ለታላቅ መልስ አይመለስም፣ አንቺ አሮጊት ነሽ ተከብረሽ ቁጭ በይ ምናምን ብለው አስበው ነው። ለምን አንቺ መከበርን አልፈለግሽም ለምን መዋረድን ፈለግሽ በዚህ እድሜሽ ምን አስበሽ ነው ምን የምትጠቀሚው ነገር አለ ከውርደት እሱ እንግዲህ አልፈለግሽም ብሎ እሱ የተወሽ እንግዲህ አሁን በፎቶ ላውጣልሽ እስኪ ባልሽን ደግሞ ላውጣልሽ እኔ ደግሞ ያንቺን ባል ላውጣልሽ አንቺ እነሱን አይደለም እኔ ላውጣልሽ ፔጅ